ስፕሪት ዓለም ላይ ድል የምትነሳው ድል የምታሸንፈው ድል በድል የምትሄደው በምንድን ነው ሲባል በእውነትና በእውነት ብቻ ነው። እንግዲህ ወገባችሁን በእውነት ታጥቃችሁ አንድ አሸናፊ እንድትየሆናችሁ እንድትቀጥሉ ከሚያደርጋችሁ ነገሮች መካከል አንደኛ ወገባችሁን በእውነት ታጥቃችሁ፣ ሁለት የጽድቅን ጡር ለብሳችሁ ሶስት በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ይቁም። አሁን ወደ ቀጣው ከመሄደ በፊት እነዚህን ሶስቱን ልንጋራችሁ በደንብ ይህንን ሰማ ሶስቱን በደንብ አንደርስታንንግ ልታደርጉ የሚገባ ነው። በእውነት ተጫምታችሁ በእውነት እውነትን ታጥቃችሁ ብዙ ክርስቲያኖች በልባቸው ውስጥ እውነት የለም፣ አስመሳይ ናቸው። ብዙ ክርስቲያኖች በልባቸው ውስጥ የለም እውነትን የመናገር ድፍረት የላቸው። እውነትን የመኖር ድፍረት የላቸው። እውነትን ለመኖር የሚፈልጉ አይደሉም። በእውነት ሲባል ወንድምህን ሳትጠላ፣ በእውነት ሲባል አምላክን እግዚአብሔር በሚወደው መንገድ ነው። ወደዚህ ሀሳብ እመለሳለሁ። በእውነት ደስ አለኝ። በእውነት አምልኮ እንኳን ሲደረግ አምልኮ እንኳን ለእግዚአብሔር ስታቀርብ እውነት የሚባለው ነገር በሕይወት እውነት የሚባለው ነገር በዘመን ልትለማመደው የሚገባው ጉዳይ ነው፣ ልትለማመችው የሚገባ ጉዳይ ነው። እዚህ ጋር ልንገራችሁ፣ ዮሐንስ ወንጌል ላይ ኢየሱስ ክርስቶስ ስለ እውነት ሲያወራ እንዲህ አለ። ቁጥር አራት ምዕራፍ ዮሐንስ ወንጌል ምዕራፍ አራት ከቁጥር ሀያ አንድ እንዲህ ይላል። ለሴቲቷን የተናገራትን ንግግሮች መካከል ነው። እንዲህ አላት፣ አንቺ ሴት እመኛት እመኝ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተ ለማታውቁት ትሰግዳላችሁ፣ እኛ ግን መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት በምን በእውነት የሚሰግዱት ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱት እንደነዚህ ያሉትን ይሻለና ይፈልጋልና። እውነት እግዚአብሔር የሚፈልገው በሰው ልብ ውስጥ ያለ እውነት ነው። እውነትን ሳትይዝ ስትንበረከቅ እውነትን ሳትይዝ ከጢጣን ጋር ፋይት ለማድረግ ብትቆም እውነት የሚባለው ነገር በልብህ ሳትሸከም በእግዚአብሔር ዓለም ላይ ንግግር ብታደርግ የምትደመጥ አይደለም። ትልቁን ይዛ ወደ ትልቁ መታሃል። ነገር ግን ልብ እውነትን መሸከም መቻል አለበት። ክብር ለጌታ ይሁን። እውነትን መሸከም መቻል አለበት። ወንድምን የምትወድ የምትናገረውን ንግግር የምትኖር የምትኖረውን የምትናገር